ምዕራፍ ሀያ አብርሃምና አቤ ሜሌክ አብርሃምም ከዚያ ተነስቶ ወደ አዜብ ምድር አቅጣጫ ሄደ። በቃዴስና በሱር መካከልም ኖረ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሣራን እህቴ ናት አላቸው የከተማይቱ ሰዎች ስለ እርሷ እንዳይገድሉት ሚስቴናት ማለትን ፈርቷልና። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። በዚያች ሌሊትም አቤሜሌክ ተኝቶ ሳለ እግዚአብሔር በሕልሙ ወደ እርሱ መጣ። እንዲህም አለው፣ እነሆ አንተ ስለ ወሰድኻት ሴት ትሞታለህ። እርሷ ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። አቤሜሌክም እንዲህ አለ፣ አቤቱ ያላወቀውን ሕዝብ በእውነት ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷ ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህን አደረግሁት። እግዚአብሔርም በሕልም አለው፣ ይህ በልብ ቅንነት እንዳደረግህን ያወቅሁ፣ እኔም ደግሞ በፊቴ ኀጢአትን እንዳትሠራ ጠበቅኩ። ስለዚህ ትቀርባት ዘንድ አልተውህም። አሁንም የሰውየውን ሚስት መልስ ነቢይ ነውና ስለ አንተም ይጸልያል፣ ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። አቤሜሌክ በጠዋት ተነሣ፣ ብላቴናዎቹንም ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ቤተሰቦቹም ሁሉ እግዚአብሔርን እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግህብን ምንድን ነው? ምንስ ክፉ ሠራውብህ? በእኔና በመንግሥቴ ላይ ትልቅ ኀጢአት አውርድሃልና ማንም የማያደርገው የማይገባ ሥራ በእኔ ሠራህብኝ። አቤሜሌክ አብርሃምን አለው፣ ይህን ነገር ማድረግህ ምን አይተህ ነው? አብርሃምም አለ፣ ምናልባት በዚህ ስፍራ እግዚአብሔርን መፍራት ስለሌለ በሚስቴ ምክንያት ይገድሉኛል ብዬ ነው። እርሷም ደግሞ በእናቴ ወገን አይደለችም እንጂ በእውነት በአባቴ ወገን እህቴ ናት፣ ለእኔም ሚስት ሆነች። እግዚአብሔር ከአባቴ ቤት ባወጣኝ ጊዜ አልኋት ይህን ጻድቅ ይህን ጽድቅ አድርጊልኝ በገባንበት አገር ሁሉ ወንድሜ ነው በይ። አቤሜሌክ አንድ ሺህ ምዝምዝ ብርን በጎችንና ላሞችን ወንዶችና ሴቶች ባሪያዎችን አመጣ ለአብርሃምም ሰጠው፣ ሚስቱንም ሳራን መለሰለት። አቤሜሌክም አብርሃምን አለው። እነሆ ምድሬ በፊት ናት። በወደድኸው ተቀመጥ። ሳራንም አላት፣ እነሆ ለወንድምሽ አንድ ሺህ ምዝምዝ ብር ሰጠሁት። ይህም ለፊትሽ ክብር ይሁንሽ። በሁሉም እውነትን ተናገራት። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔር አቢሜሌክን ሚስቱንም ሴቶች ልጆቹንም በቤቱ ውስጥ ያሉ ሴቶች አገልጋዮቹንም መፈወሳቸው እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማሕፀኖችን ሁሉ በፍጹም ዘግቶ ነበርና